ክርስቶስም የብነት አይደለም። የታደሉት ሳይፍ አግኝቷቸዋል። የስድስት ስልሳ ስድስት ይሄ የኦሮ መንፈስ መገለጫ የሆን ዘንድ ደግሞ በተለይ ቄሶ ያድንህን፣ አባሶ ያድንህን፣ ባህታዊ ያድንህን። ምን ማለት ፈልገህ ነው ካልከ፣ እየተሸማቀቀ ይኖራታል እንጂ ነፃነት አይኖራል። አንድ አባታችን ይህንኑ በመስቀል የተሰራውን ማለት ነው ከስር መስቀል የታተመበት በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ሰላም ተወዳጆች፣ በመላ ዓለም የምትገኙ ውድ የልዳ ሚዲያ ተከታታዮች በመላ ዓለም ሆናችን ፕሮግራሙን የተካተሉ በያላችሁበት የክርስቶስ ሰላም ፍቅር ይዛላችሁ። እንዴት አላችሁ? እኔ ደህና ነኝ፣ እግዚአብሔር ይመስገን። ዛሬም እንግዲህ ለየት ለየት የተባሉ ቪዲዮዎች መተናል። ምን አዲስ ነገር አለ የሚለውን ለእናንተ ይዘላችሁ መተናል። እናንተ ደግሞ ከኛ ጋር ስትሆኑ ላይክ፣ ሼር፣ ሰብስክራይብ ማድረግ ፕሮግራሙን ለብዙ ሰዎች እንድታደርሱ ከወዲሁ ጥሬን አስተላልፋለሁ። እንግዲህ በአዳዲስ ቪዲዮ ነው ዛሬ በእናንተ የመጣ ነው። ምንድነው በሶሻል ሚዲያ ብዙ ሰዎች ሲቀባበሉበት የነበረ አለ። ይህም ደግሞ ምንድነው በእፎይ ዙሪያ ነው። ወንድማችን እፎይ እንግዲህ በተለያዩ በተለይ በእስልምና ጉዳዮች ዙሪያ የተለያዩ ጥያቄዎችን እያነሳ በሶሻል ሚዲያ ፕላትፎርም፣ በተለይ በቲክቶክ አለም ማለት ነው፣ በሰፊው የምናውቀው እፎይ ማለት ነው። እንግዲህ የተለያየ ዛቻ እየቀረበበት ይገኛል። እስኪ ምን አለ አዲስ ነገር የሚለውን በሚዲያ እየተወሩ ያሉ ነገሮችን ሰምተን እንመለስ።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 እሱም የሰው እምነት ተጋፍቷል፣ የሰው እምነት እንትን ብሏል እና ላፍ ሄዷል ብሎ እስከተባለ ድረስ እነዚህም ሰዎች የሰው እምነት ተጋፍተዋል። የትኛውም የመጽሐፍ ቅዱስ ክፍል ላይ ኢየሱስ ሽንት ቤት ገብቶ ይጸዳዳ ነበር እሚል የለም ከበላ ከጠጣ ኢየሱስ ቃል በቃል እኔ ጊዜ ከሰጣችሁን ቪዲዮን ፈልጌ አመጣዋለሁ። ለአፌ ይቅርታ ይህን ለምንበት ኢየሱስ እንደኔ ሽንት ቤት ገብቶ ይጸዳዳ ነበር ካካ ያደረግ ነበረ ብሏል። ይሄ ኦሳማ ይባላል ከተጠየቀ የኛውም ሰውዬ መጠየቅ አለበት። ኢየሱስ ጌይ ነው ከንፈር ይሳሳም ነበረ ብሏል። ቪዲዮ ማምጣት ይችላሉ። አምጣ ውሸተን ነው የምትሉኝ ሰዎች ካላችሁ በስንት ስርዓት ቪዲዮ አመጣላችሁና መጠየቅ ካለባችሁ እነዚህ ሰዎችም እንዲጠየቁ አድርጉ እንጂ እፎይ ላይ ብቻ ጣት መጠቆም ትክክል አይደለም። እፎይ ከመምጣቱ በፊት እፎይ ትክክል ነው እየሰራው ያለው ያልኳችሁ አይደለም እፎይ ከመምጣቱ በፊት እነዚህን ሰዎች ተዉ ልትሏቸው ይገባ ነበር። ተዉ ነገኛንም ታስደፍሩናላችሁ ነገኛንም ታስጠቁናላችሁ፣ አይመለከታችሁም ወይ ደግሞ የምታስተምሩበት መንገድ በጣም በስነ ስርዓት ይሁን፣ ሰዎችም በሚስብ መልኩ ይሁን ብላችሁ መናገር ነበረባችሁ። እነሱን ሳትናገሩ አሁን እፎይ ላይ ብቻ ጣት መጠቆም ልክ አይደለም። እፎይ ላይ ብቻ ካልተያዘ የሆነ ነገር ካልተደረገ ፍርድ ካልተሰጠው ብሎ ማለት ልክ አይደለም። እፎይ ፍርድ የሚሰጠው ከሆነ እነዚህ ሰዎችም ፍርድ ሊሰጣቸው ይገባል ኢየሱስ ላይ ሙድ ሲይዙ ሲመጻደቁ ኢየሱስን እኮ ነው አይገርማችሁ? ምናምን የሚል አንድ ኡስታዝ ተብዬ የሆነ ሰው በዚህ ልክ የወረደ ንግግር ሲናገር ጸጥ ብላችሁ አልፋችሁ፣ አሁን እፎይ ላይ ጣት መጠቆም ልክ አይደለም። መልካም እንግዲህ እንደሰማችሁት ነው። የተለያዩ ዛቻ፣ የተለያዩ ማስተላለያዎች እንግዲህ ይካሄዳሉ። ነገር ግን እሱ ሰላም ነኝ፣ አይዟችሁ፣ አለሁ በማለት እንግዲህ ድምጹን አሰምቷል ማለት ነው። ብዙ ቻሌንጅ ቻሌንጅድ የሆነበት ነው አሁን ላይ በተለይ በሶሻል ሚዲያ ሁሉም የተዋሕዶ ልጆች እኔ ምፎይ ነኝ በማለት ደግሞ አንድነታቸውን አብሮነታቸውን እየገለጹ ይገኛሉ። እናንተስ በዚህ ላይ ምን ትላላችሁ? እስኪ ሀሳብ አስተያየታችሁን በኮሜንት ሳጥን መስጫ ውስጥ አስቀምጡልን። ሌላኛው ነገር ደግሞ ምንድን ነው፣ በርሜል ቅዱስ ጊዮርጊስ ብዙዎች ተዘጋ እያሉ በሶሻል ሚዲያ ሲቀባበሉት ነበር። እንግዲህ በርሜል ቅዱስ ጊዮርጊስ ለአንድ ወር ያክል ጉዞ ከተቋረጠ በኋላ አሁን ላይ በድጋሚ እንግዲህ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 እንዲሁም ደግሞ በጫማ ላይ ደግሞ የክርስቶስን መስቀል በማተም መጥቷል። አንድ አባታችን ይህንኑ በመስቀል የተሰራውን ማለት ነው ከስር መስቀል የታተመበትን ጫማ በመያዝ እንግዲህ ያስተማሩትን ትምህርት እጅግ ልብ ሰባሪ፣ እጅግ ብዙ ሰዎችን የሚያስተምር ቪዲዮ ነውና ሰምተን እንመለስ። ምክንያቱም መስቀሉን በጫማ ሲሆን ስራ አድርገው በእግራችን ስንሄድ እንድንረግጥበት አድርገው መስቀሉን ጫማ ጫማ ላይ እንግዲህ ሰርተውን ያመጡት እንግዲህ ብዙ ነገሮች አሉ። ቅዱሳን እንዲጠሉ ቅዱሳንን በፊት ስታል በተለያየ ነገር ላይ እያተሙ እየመጡ ነው ያሉትና እስኪ አይተን እንመለስ፣ የአባታችንን ቪዲዮ አይተን እንመለስ። በክርስቶስም የብነት አይደለም የታደሉት ሳይፍ አግኝቷቸዋል። እኔ ስላልታደልኩ ነው፣ ስድብ ብቻ እየታደለኛለሁ። ከተክለ ሃይማኖት የተማርኩት ጽናት ነው። ማጭበርበር ብፈልግ አምስት ሺህ ብር አንድ ክላስ ተከራይቼ ባህላዊ መድኃኒት መስራት ይችላል። ገንዘብ ለማግኘትና ዓለም ለማጭበርበር ቀላል ነገር ቃል ኪዳኑ በሃይማኖት መኖር ብቻ ነው የኛ ወንድሞች፣ የኛ አባቶች በእኛ ደረጃ ላይ ያሉት የመቶ ሺህ የሰማንያ ሺህ ብር ደመወዝተኞች ናቸው ጳጳሳት ናቸው እንዳለ። እኛ በመንገድ ስለምናስተምር ብቻ ነው ለአለም ሌቦች የምንሆነው። ስሙ ይባረክ። እግዚአብሔር እንደምን አደራቸው። ማን ይመስገን። በቤታቸው ገብተን አይጥ ያወጣንላቸው፣ የባብ ጭንቅላት ያወጣንላቸው ሰዎች አሉ። ንግድ ቦታቸው ተዘግቶ መቃብር ቦታቸው ሲቆፈር ኮተትና ምናምንት የተገኘ ሰው አለ። እግዚአብሔር ይችላል። ማን ይችላል? ማን ይችላል? ከአንድ በታችሁ ክፉ ነገር አትናገሩ። ጾም ዝምታን አትብሉ። ቢቻል ብቻልችን ሁለት ወር ጨው የሌለው እህል ብሉ። ጾም በተፈጥሮ ስጋን መውጃል። አንዳንዱ ስድስት ሰዓት ይቆምና አይ ለገባል ደረሰም እንዴ ላይ ከምግብ ጋር የተያዘ ታሪክ አለ። እሺ ቢግሪ ተዳ ይሄ ኃጢአት ኃጢአት፣ ዝሙ ዝሙት፣ ክፋት ክፋት፣ ዝረኝነት ዘረኝነት የምትሸጥ አለም፣ ወንድና ወንድ ሴትና ሴት የምታጋባ አለም። እሺ ሻሩት፣ በጾም መስክ በጸሎት ሻሩት። አንዳንድ ሰው ይመጣና ረዲያ እስገድ ይያለው እንዴ ይላል እባክህ እንደምን የፈረንጅ ኳስ አለ ሲባል እንቅልፋቱ የሚዳፋቱ ልጅ ለምን አታስቀድስም? ሲባል ማን አርግ ያለው ሆኔ ይያለ ይመጻደቃል። እግዚአብሔር መዓት ያመጣጣል። እንደዛ ቆነ ስኳርህም አይድንም፣ ደም ግፊትህም አይድንም፣ ጨጓራህም አይድንም፣ ኤችአይቪህም አይድንም። እየባሰበት ይሄዳል። ያስከው ገንዘብ በሙሉ አመድ እየሆነ ይሄዳል። እግዚአብሔር ምስክሬ ነው። አሏሽ ጤሷ ያድንህ፣ አጳሷ ያድንህ፣ ባህታዊ ያድንህ። ምን ማለት ፈልገህ ነው ካልከኝ፣ ንስሓ ግባ። በቃ ምድሪቱ የምትድነው ያለ ንስሓ ሌላ ነገር አይደለም። የትኛውም ቄስ ለማንኛውም ሰው ንስሓ የመስጠት ግዴታ አለበት፣ ካህን እስከሆነ። መርጦ መያዝ፣ መርጦ ንስሓ መስጠት ማን ምንድን ነው የሚባል አማርኛ አይሰራም። በዚህ መስቀል ላይ የሞተ እግዚአብሔር ለሁሉ አንዱ ለሁሉ ሞተ። ሆ አንዱ ለስንቱ ሞተ? አንዱ ለስንቱ ሞተ? በየሄድንበት ቦታ እኛ ተሳቀን፣ በሚዲያ አባ ቄሶች ነው እየጨፈሩ። ለእኔ ሞተው ቄስ አይደለም ትናንትና እነ ዘርፌ ነው ምናምን ዘማሪ የነበሩ ሃይማኖታቸውን ጥለው ሄደዋል። ስላልተጠሩ እኔ ቄሱ ጭፈራ ቤት የጨፈረው ቄስ አይደለም። ለእኔ የሞተው ለኔና ለእናንተ የሞተው የድንግል ማርያም ልጅ ወላዲት አምላክ ቤዛዊት ዓለም ድንግል ማርያም ልጇ ኢየሱስ ክርስቶስ ነው። እምነት ያድናል። ቤተ ክርስቲያን የተመሰረተችው በቄስ ደም አይደለም። በማደም ነው፣ በማደም ነው፣ በእግዚአብሔር ነው። እኔና አትሸሸ ስድስት አትጾም ያለ ሰባት ሰና በሃይማኖት ወንድሜና አይቼ በለኋት ነው ሰይጣን ክፉ ነው። ሰይጣን በሉ እስኪ ክፉ ነው። ሰይጣን ምንድን ነው? ስለዚህ አንቺን ብሎ አስቀዳሽ ይላል ሰይጣን። ደስ ይበላ በክርስቶስ ስመሰደብ። ማስትሬትና ድግሪ ሁሉ ሰው ያገኘው አንቺን ብሎ ቆራቢ ይላል። ደስ ይበላችሁ ማስትሬት ነው በክርስቶስ ስመሰደብ። ሰቅሎ አድኖናል። ቅዱስ ጳውሎስ ከክርስቶስ መስቀል ውጪ ሌላ ትምክህት ከኔ ይራቅ ብሏል። ስለዚህ ክፋት፣ መለያየት፣ ኃጢአት፣ ዝሙት ከኛ ይራቅ እንበል፣ ይራቅ። መቶ ሺህ ህዝብ ሰብስቦ ቤተ ክርስቲያን ላይ ያሉ ዛሬ የሚያስተምሩ ቄሶች ስለዚህ ነገር የመናገር ግዴታ አለባቸው። ዓለም እየጠፋ ስለሆነ ዛሬ ይባረክ በደንብ አርገስበል። ዓለም እየጠፋ ስለሆነ ይሄ ጫማ ከመጣ ጀምሮ ንስሐ ግቡ እግዚአብሔር ተቆጥቷል ስንላቸው ልማዳቸው ነው እያሉ ሲመጻደቁብን ግሪንጋንግሪን ግሪን የሚባል በሽታ በዓለም ላይ መጣ ተመልከቱ። ቆሻሻና ሽንት ቤት እንዲረገጥበት ዓለም በጫማ ላይ ፋብሪካ ተሞኑ። ይሄ አመጣው እኛ አይደለም የሚለጥፍንበት ይሄ እኛ አይደለም። ወላዲተ አምላክ ምስክር ቆሻሻ እንዲረገጥበት በመስቀል ላይ ታትሞ፣ የናንተ ባለጸጎች ገንዘብ ኖሯችሁ የፈረሰ ቤተ ክርስቲያን እርዱ፣ የተቸገረ ድሃ ስጡ ሲባሉ ገንዘብ ሲኖራቸው ጫማ በፋብሪካ እያመረቱ ትውልዱ አካለ ጎዶሎ እንደሆነ አደረጉ። ይሄ ከእግዚአብሔር ጋር ጦርነት ነው። ሌላው ነገር በማርያም አልጠልድ የምትሉ እጃችሁ ነው። ማርያም በሉስኪ እናቴ ናት። ማርያም በሉስኪ እናቴ ናት። ማርያም ምናችን ናት። ማርያም የማያልቅ እንጀራ በቤታችሁ ትስጣችሁ። እዚህን አለም ሸክምና መከራ ታቅልልልን። ሌላው ነገር የእመቤታችን ስዕል ያለበት ጫማ በየገበያው ላይ እየተሸጠ ስዕል ይረገጣል፣ ይረገጣል፣ ይረገጣል። ከዚህ ቃብቻ ነው ከኛ ጋር የምንገናኝ ገናኝ ከፈለጋችሁ ወደ ኢትዮጵያ ከፈለጋችሁ ወደ ኢትዮጵያ ትሄዱ ትችላላችሁ። የመጣንበትን ዓላማ ግን ሞትም ቢኖር እንኳን መስክረንለት እንሄዳለን። እንደ መገፋታችን ቢሆን አንዱ ዘበኛ ይመጣና ማናስተምራለህ ህዝብ ተረጋግና ጸበል ሳትረጫት እና ለምን በጥፍሬ አየ እናንተ ነገር እኮ ነው ማናስተምራለ እያለ ይገፋ። ተረጋጊ ጸበል ተረይተ ትሄጃለ። ያም ይመጣና ማናስተምራለ። የግለሰብ ፍቃድ ላሟላ አይደለም የሚወጣው የላከኝ እግዚአብሔርን ነው የማገለግለው። ጨርሻለሁ። ስለዚህ በሃይማኖት ያላፍም የምትሉ እጃችሁ ነው። በሃይማኖት ጸበል ነው። አሁን ድርሰት ስልክሽን እናት ጸበል አበላሽ። ስለዚህ እኔ ጨርሻለሁ። ወደ ጸበሉ ነው የምገባው። አባቴን ደክሟቸው እዛ ጸሎት እያደረጉ ነው። ይህንን ለካህናት ለቄስም ተናግረናል። ስለ ድንግል ማርያም መስቀል እንዳረጉ ስዕል እንዳረጉ ለልጆቻችሁ ጫማ ስገዙ፣ ለእናንተ ጫማ ስገዙ፣ ጎረምሶችም ጫማ ስገዙ ውስጥና ውጭን እያያችሁ ዛሬ እዚህ ቦታ ስለሆነ ነው እንጂ ወደ መገናኛ ወደ ቦታ ላይ ብትሄዱ ታዝናላችሁ። የድንግል ማርያም ስዕል በዚህም በዚህም ተለጣጥፎ በገበያ ላይ እንደ ጌጥ እየተሸጠ ሄርኩና ወንድሜ፣ ነውር እኮ ነው። ለምን ስል ትሸጣለ እንደዚህ ስለው፣ እናንተ ደግሞ በየሄዳችሁበት ሄቦች አለኝ። ለዚህ ወደ ጸበል ገባለ ጸበል ይድረሰን የምትሉጃችሁ ናት። ስልክን አስገባ። መልካም እንዳያችሁት ነው እንግዲህ መስቀሉ በጫማው ሶል ስር ማለት ነው ከስር ማለት ነው እንግዲህ ታትሞ ነው የሚገኘው። ሌላ ሳናቀው ደግሞ በኢቭኒፍ በቲሸርቶቻችን ላይ ሳይቀር 666 እያሉ እያተሙ እያመጡ መኪኖች ላይ ሳይቀር መስቀሉ ከስር ፍሬ መርገጫ ላይ እያደረጉ መኪና ላይ ሳይቀር እያመጡ ነው ያሉት። ይህ እንግዲህ ለመስቀሉ ጥላቻ ነው። መስቀል ኃይላችን ነው። መስቀል ቤዛችን ነው። መስቀል የነፍሳችን መዳኛ ነው። አይሁድ ክሉታል። እኛ ግን እናምነዋለን። ያመነውም እኛ በመስቀሉ እንዳለ ድነናለም ነው እና እኛ ለእኛ ለምናምነው መድኃኒት ነው እና ይህንን መስቀሉን እንግዲህ በምታዩት መልኩ በጫማ ላይ ሳይቀር እያተሙት ይገኛሉ። በጣም የሚያሳዝን ነው። እንግዲህ ምን እንደተሰማችሁ እናንተ በኮሜንት መስጫ ሳጥን ውስጥ አስቀምጡልኝ እስኪ። መልካም እንግዲህ አድማጮቻችን፣ ተመልካቾቻችን ለዛሬ ያቀነባበርንላችሁ ያዘጋጀንላችሁ ቪዲዮ ይሄን ይመስል ነበር ከቀሪ የኤልዳ ኦርቶዶክሳዊ ሚዲያ መርሃ ግብሮች ጋር እስከምንገኛ እስከምንገናኝ እስከዛ ቸር ሰንብቱ። ቪዲዮውን ሼር ላይክ ሰብስክራይብ ማድረግ ለብዙ ሰዎች አድርሱ። ይህንን ፕሮግራም እያዘጋጀው ከእናንተ ጋር የቆየሁት እኔ ወንድማችሁ ዘማሪ ዳዊት ነኝ። ሚዲያውን ማገዝ የምትፈልጉ ከስር ባለው አካውንት ቁጥር ማገዝ ትችላላችሁ። ለምሳሌ በኮምፒውተር በካሜራ እንግዲህ ኤልዳ ሚዲያን ለብዙ ህዝበ ክርስቲያን ለማዳረስ እንግዲህ በመስራት ላይ እንገኛለን። ኤልዳ ሚዲያን ማገዝ የምትፈልጉ በስር በምታገኙ ቁጥር ደውላችሁ ማገዝ ትችላላችሁ ማለት ነው ስለነበረ ሳት እጅግ አድርጌ ያመሰግናለሁ። እስከዛ ሰላሙ ነው።